መጥቻለሁ እንግዲህ እነሱ ምግ ዶሮ የዚህ ከፋጥሎ ቁጭ ብላለች። እንግዲህ እሱ ምንድንነው እሱ እዚ ጋ ምን አለኝ? የአበባ ጎመን አለኝ። እዚ ጋ ምን አለኝ? ቃሪያ ወይም ፍልፍል ሩም ይሉታል። እዚ ጋ ደግሞ ምንድነው ጎሳ አለኝ። እዚ ጋ ደግሞ ምንድነው ባትንጃን አለኝ። እዚ ጋ ደግሞ ምን አለ? ሽንኩርት አለ እዚጋ ምን አለ ካሮት አለ። እዚጋ ደግሞ ምን አለ ድንች አለ። እዚጋ ምን አለ ደግሞ ቲማንቲማ አለ። እዚጋ ደግሞ ምንአለኝ ነትሸንኩት አለኝ ቃሪ አለኝ ማለት ነው እንግዲህ

አሉኝ ማለት ነው። እንግዲህ ያው ና እዚህ ጋር አሉ እዚህ ጋር ደግሞ ዶሬ እዚህ ጋ ዶሬ ቲም አሉ ማለት ነው። አትርሱ የኔ ወዶች። ዳይ ወደ አሰራሩ ምን አቆመሽ?

ተሰርቷ ማለት ነው የነማዳም ሳሎናቸው ማለት የሌለበት የለም ማለት ነው ሳሎ

ሼር ማድረግ በዚህ መልኩ ሳሎናዬ ደርሷል ማለት ነው። ሰላም ያገናኘን። ሳሎና እንግዲህ በዚህ መልኩ ይደርሷል። በጣም ነው የሚያምረው ማለት ነው።